ሀይ፣ እንዴት ናችሁ? ገና ናችሁ? ታብታብ እያደረጋችሁላት ሼር አድርጉ። ሼር እያደረጋችሁ ታብታብ አድርጉ።

ስታለች ስራ ላይ ስለሆነች ነው። ታታባቁ ጋይስ፣ ታታባቁ ሼራቱ፣ ታታባቁ ጋይስ። ለፊልም ነው እንጂ አሁን እኮ ተወደኛለ። ለፊልም ሲሆን ብቻ ነው እሺ። ታዲያ ችግር የለውም። ደህና ነኝ። አዎ፣ ተሽሎኛል። ደህና ነኝ። እንደት ናችሁ? ባለፈው የሰጣችሁን አካውንት ላይክ አድርጋችሁልኛል? ያው ምሳሌ አካውንቷን ነግራችሁ ነበር ጋይስ። ታብታ ባርኩ ሲራቁ። ታብታ ቢያረጋችሁ አይደለም፣ በጣም ይሰል ታብታ ባርኩ። ጋይስ ታብታ ቢያረጋችሁ። ጋይስ ፎሎ አርጉላት፣ ላይክ አርጉላት ነው። ፎሎ አላደረጋችሁም፣ ሰዎች ፎሎ አርጉ። ታብታ ባርኩ ሲራቁ እ ጽጌ ረጋሳ የሚለው

ጋይስ ተባርኩት ተባርኩት፣ ጋይስ ሼር አርኩ ሼር እያረጋችሁ ጋይስ ሼር አርኩ ጊፍት ስጣት። ስለ ድራማው እዚህ ጋር ማውራት ሊያመቻል ነው እሺ። እናንተ እያያችሁ ማለት እኛ አሁን ከነገርናችሁ እናንተ እኮ በወቅታችሁ ማየት አትችሉም። ሶ በሂደት ምን እንደሚፈጠር ምናምን አብረን ብናይ ይሻላል። እሺ እና ደህና ነው ጋይስ፣ ታብታብ ታብ አድርጉ፣ ሼር አድርጉ፣ ታብታብ አድርጉ ጋይስ፣ ሼር እያደረጋችሁ ታብታብ አድርጉላት ጋይስ! ጽጌ ረጋሳ

ሳሌ እ ደላችውታታብ እያረጋችላት ጊፍትም ስጣት ደላቸውሳሌ

እውነት እንደዛ ነው ግን የሚለው አብያኮ የተሰጠኝ ገጸ ባህሪ ነው እንጂ የኔ እውነተኛ ማንነት አይደለም። እዛ ነው የሚላዩ። ቆንጆ ደህና ነኝ። ሰላም ነው። ጋይ ጋይስ ታብ ተባርኩ ታብ እያረጋችሁ ጋይስ ሼር እያረጋችሁ ታብ ተባርኩ ጋይ ሼር አድርጉ። ፎሎ ያደረጋችሁን ሰዎች ደግሞ ፎሎ አድርጉ። የገባችሁ ደግሞ አካውንቴ ላይ ላይክ ኮሜንት አድርጉ፣ ኮፒ ሊንክ አድርጉ። ስለ ድራማ ማውራት አችላለሁ፣ ልምሽ ያው እናንተም ጓጉታችሁ እንድታዩ ጋሽ ታብታ አርጉ እንዴ የሁሉ ሰው እያለ ግን ምንም ታብ የሚያደርግ ሰው የለም። ታብታ አርጉ እንጂ ጋሽ ታብታ አርጉ ሼር አርጉ ተይ በቃ ተይ፣ ውሀ ነች። ወይኔ ውሀዬ እያለች ምንም ያ ተደረገ

ሼር ኮፒ ሊንክ አድርጉላት። ሼር ሼር አድርጉላት። እወዳችኋለሁ ባይ።

ነገ እንገናኛለን። ባይ ባይ። ነገ እንገናኝ